አዲስ የመሬት አሰራር ተግባራዊ መደረግ መጀመሩን ሰምተናል። በአዲሱ አሰራር መሰረት ላልተመዘገበ ይዞታ ምንም አይነት ሕጋዊ ዋስትናና ከለላ የማይሰጥ መሆኑ ታውቋል። በሌላ በኩል ደግሞ በርካታ ኤርትራውያን ከፓስፖርት ጋር በተያያዘ በቁጥጥር ስር መዋላቸውን ሰምተናል። አሜሪካ የውጭ ተማሪዎችና ጋዜጠኞች በሀገሪቱ የሚቆዩበትን ጊዜ በተመለከተ ስላወጣቸው ደንብና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የ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 ኤርትራውያንን ጨምሮ አራት መቶ የሚደርሱ የውጭ ሀገር ዜጎች ከኢትዮጵያ ፓስፖርት ጋር በተያያዘ መታሰራቸውን ሰምተናል። በ2017 በጀት ዓመት ከ3800 በላይ ህገ ወጥ ሰነድ ይዘው ፓስፖርት ለማግኘት ሲንቀሳቀሱ የነበሩ ሰዎች መያዛቸውን የኢሚግሬሽንና ዜግነት አገልግሎት አስታውቀዋል። ከእነዚህም ውስጥ ወደ አራት መቶ የሚጠጉት ኢትዮጵያውያን ያልሆኑ የጎረቤት ሀገራትና የሌሎችም የአፍሪካ ሀገራት ዜጎች ናቸው ሲል በአገልግሎቱ የፓስፖርት አገልግሎት ዳይሬክተር አቶ ሙሉጌታ ታደሰ ተናግረዋል። በሶስት መልኩ የሚመጡ የሰነድ ማጭበርበሮች በርበሮች አሉ ያሉት ዳይሬክተሩ እነዚህም መታወቂያና የልደት ካርድን በተጭበረበረ መንገድ ማውጣት ፈጽሞ ሀሰተኛ የሆነ መረጃ ይዞ በመገኘትና የኢትዮጵያ ዜጋ ሳይሆኑ የኢትዮጵያን ፓስፖርት ለመያዝ መሞከር መሆናቸውን አስረድተዋል። በዚህም በቀን በትንሹ ከስድስት ያላነሱ ሰዎች በተጠቀሱት የማጭበርበር ወንጀሎች ተይዘው ለህግ ክፍል ይቀርባሉ ሲሉ ተናግረዋል። አንዳንድ ጊዜ ከኢሚግሬሽን አልፈው አየር መንገድ ላይ የሚያዙበት ሁኔታ መኖሩን የገለጹ ሲሆን የሁለት ሀገር ፓስፖርት ይዘው የሚገኙት ሰዎች ቁጥር ቀላል የሚባል አይደለም ብለዋል። የኤርትራ የሶማሌላንድ ዜጎችና ወታደሮች እንዲሁም ደግሞ ከሌሎች የሶማሊያ አካባቢ የመጡ ዜጎችና ናይጄሪያውያን በህገወጥ ድርጊቱ ሲሳተፉ ተይዘዋል ብለዋል። ከህገወጥ ስደት ጋር በተያያዘም በህጋዊ መንገድ ፓስፖርት ከወሰዱ ዜጎች መካከል ከግማሽ በታች የሚሆኑት ብቻ ከሀገር ለመውጣት ህጋዊ መንገድን እንደሚጠቀሙ ተገልጿል። በ2017 ዓ.ም 15 ሚሊዮን ፓስፖርት መስጠት ተችሏል የተባለ ሲሆን በ2018 ዓ.ም 4 ሚሊዮን ፓስፖርት ለመስጠት መታቀዱም ነው የተገለጸው። ለዚህም የሚያግዙ 11 አዳዲስ ቅርንጫፎችን ለመክፈት ዝግጅት ማጠናቀቁን የኢሚግሬሽንና ዜግነት አገልግሎት ያስታወቀ ሲሆን በክልሎችም ከወረፋ ጋር በተያያዘ የሚነሳውን ችግር ለማስቀረት እየሰራው ነው ብለዋል። በሌላ በኩል ደግሞ አዲስ የመሬት አሰራር ተግባራዊ መደረግ መጀመሩን ሰምተናል። በአዲሱ አሰራር መሰረት ላልተመዘገበ ይዞታ ምንም አይነት ህጋዊ ዋስትናና ከለላ የማይሰጥ መሆኑን አውቀናል። በዚህ አሰራር መሰረት በአዲስ አበባ ከ4650 ሺህ በላይ ለሚሆኑ ይዞታዎች ማረጋገጫ መሰራቱ ታውቋል። በአዲስ አበባ ከ465 ሺህ በላይ ለሚሆኑ ቦታዎች የይዞታ ማረጋገጥ ሥራ ማከናወኑን የአዲስ አበባ ከተማ አስተዳደር የመሬት ይዞታና ምዝገባ መረጃ ኤጀንሲ አስታወቀ። የማረጋገጥ ሥራው የተከናወነው ከ370 በላይ ቀጠናዎች ላይ ሲሆን በቁራሽ መሬት ከ270 በላይ፣ በጋራ መኖሪያ ቤት 190 ሺህ በላይ የሚሆኑ ባለመብቶችን ማዳረስ መቻሉ ነው የተገለጸው። በዚህም ከከተማዋ ጠቅላላ የቆዳ ስፋት 90 በመቶ መሸፈን ተችሏል። ኤጀንሲው ባለፉት አምስት ዓመታት ከአገልግሎት 14 ቢሊዮን ብር በላይ ገቢ ማስገባት መቻሉን ለማወቅ ችለናል። ገቢው የተገኘው በሁሉም ቅርንጫፍ ጽህፈት ቤት የአገልግሎት መስጫ ማዕከል ከ420 ሺህ በላይ ለሚሆኑ ባለ ጉዳዮች የካዳስተር አገልግሎት በመስጠት መሆኑን የደረሰን መረጃ ያሳያል። የካዳስተር ስርዓትን በኮልፌ ቅራኒዮ፣ በቦሌ፣ በአቃቂ ቃሊቲ፣ በልደታ፣ በቄርቆስ፣ አራዳ፣ አዲስ ከተማ፣ ለሚኩራና ጉለሌ ሙሉ በሙሉ ተግባራዊ ማድረግ መቻሉ ታውቋል። ኤጀንሲው የይዞታ ማረጋገጥና ምዝገባ ከጀመ የጀመረበት ከ2007 ዓ.ም ጀምሮ እስከ 2017 ዓ.ም ድረስ 8 ጊዜ የይዞታ ማረጋገጥ እወጃ ማካሄዱን አስታውቀዋል። ከእነዚህ ውስጥ ሶስቱ የተካሄዱት ከ2012 ዓ.ም እስከ 2016 ዓ.ም ባሉት ተከታታይ ዓመታት መሆኑ ታውቀዋል። በ2017 በጀት ዓመት ስምንተኛውን ዙር የይዞታ ማረጋገጥ እወጃ በማከናወን የህጋዊ ካዳስተር ግንባታ ስርዓትን በአዲስ አበባ ሙሉ በሙሉ ተግባራዊ ለማድረግ የተጀመረው ስራ ከጫፍ የደረሰ ሲሆን በቀጣይ ጥቂት ጊዜያትም እንደሚጠናቀቅ ታውቋል። ይህም ከዚህ ቀደም ይገጥም የነበረውን የፋይል መጥፋት፣ የጊዜ ብክነት፣ የባለ ጉዳይ እንግልትና ምልልስ እንዲሁም ደግሞ አላስፈላጊ ወጪን ማስቀረት ማስቻሉ ተገልጿል። በሌላ በኩል ደግሞ አቢሲኒያ ባንክ የሐዋላ አገልግሎቱን ለማሳደግ ከፋስት ፔ ኩባንያ ጋር በጋራ ለመስራት ስምምነት ማድረጉን አውቀናል። አቢሲኒያ ባንክ ዲያስፖራው ማህበረሰብ ወደ ሀገር ቤት ገንዘብ ለማስተላለፍ የሚጠቀምበትን የሐዋላ አገልግሎትን የበለጠ ለማሳደግና ቀልጣፋ ለማድረግ መቀመጫውን በአሜሪካ ሀገር ካደረገው ከፋስት ፔ ኩባንያ ጋር ጋር በጋራ ለመስራት ስምምነት አድርገዋል። የባንኩ የደንበኞች ዋና አስተዳደር ኦፊሰር አቶ ደሳለኝ ይዘንጋው ስምምነቱ በውጭ የሚኖሩና የማስተር ካርድና ቪዛ ካርድ ያላቸው ኢትዮጵያውያን ይህንን የዲጂታል ሐዋላ አገልግሎት ተጠቅመው ወደ ኢትዮጵያ ገንዘብ ለመላክ የሚያስችላቸው ነው ብለዋል። መተግበሪያውን በማውረድ መጠቀም እንደሚችሉ ገልጸው ይህ አሰራር ወደ ሀገር ውስጥ ለሚገባው የውጭ ምንዛሪ እድገት አስተዋጽኦ እንዳለው ተናግረዋል። በተጨማሪም የጥቁር ገበያ ላይ ያለውን የውጭ ምንዛሪ አሰራር ለማስቀረት እንደሚያግዝም ገልጸዋል። የፋስት ፔይ መተግበሪያን ከሌሎች የሐዋላ መላኪያ አማራጮች በተሻለ ፍጥነትና ወጪ ቆጣቢ በሆነ መንገድ ይሰራል ሲሉ አክለዋል። ባንኩ በሁሉም ቅርንጫፎች ወረቀት አልባ አገልግሎት እየሰጠ እንደሚገኝ የገለጹት የደንበኞች ዋና አስተዳደር ኦፊሰር አቶ ደሳለኝ ዘንጋው ይህም በሀገሪቱ ካሉ ባንኮች ቀዳሚ እንደሚያደርገው ገልጸዋል። በዚህም መሰረት አቢሲኒያ ባንክ የተለያዩ አሰራሮችን በመጠቀም የዲጂታል አገልግሎትን ለማስፋት ከፍተኛ እንቅስቃሴ እያደረገ እንደሚገኝ አስታውቀዋል። የፋስት ፔይ ዋና ሥራ አስፈጻሚ አቶ ፍጹም መርዳሳ በበኩላቸው መተግበሪያው ገንዘብ ከመላክ ባሻገር የእርዳታ ገንዘቦችን ለማሰባሰብ ያለምንም ክፍያ ማስተላለፍ እንደሚችል ገልጸዋል። ከዚህ በተጨማሪም ለተለያዩ አገልግሎቶች ገንዘብ የማስተላለፍ ስራን እንደሚሰራ አንስተው የ135 ሀገራትን ገንዘብ መቀበል እንደሚችል ገልጸዋል። መተግበሪያውን ማንኛውም ሰው ከአፕስቶር እና ጎግል ስቶር ላይ በማውረድ መጠቀም እንደሚችል ተናግረዋል። ፋስት ፔይ ዋና መቀመጫውን በአሜሪካ ያደረገና ለተለያዩ የንግድ ስራዎች የቴክኖሎጂ አማራጮችን የሚያቀርብና በኢትዮጵያም እውቅና የተሰጠው መሆኑን ዋና ስራ አስፈጻሚው ገልጸዋል። በሌላ በኩል ደግሞ አሜሪካ የውጭ ተማሪዎችና ጋዜጠኞች በሀገሪቱ የሚቆዩበትን ጊዜ የሚገድብ አዲስ ደንብ ማውጣቷን ሰምተናል። የአሜሪካ መንግስት የውጭ ሀገር ተማሪዎችና የብዙሃን መገናኛ ባለሙያዎች በሀገሪቱ ሊቆዩ የሚችሉበትን ጊዜ የሚገድብ አዲስ ደንብ ማውጣቱን ሰምተናል። ይህ እርምጃ የህጋዊ ስደትን ጥብቅ ቁጥጥር የማድረግ ሰፊ ጥረት አካል እንደሆነ ሮይተርስ ዘግበዋል። በቀረበው አዲስ ደንብ መሰረት ቀደም ሲል ለተማሪዎች ለ ባህል ልውውጥ ጎብኚዎችና ለጋዜጠኞች ያልተገደበ የቆይታ ጊዜ ይሰጥ በነበረው ቪዛ ላይ ገደብ ይጣልበታል ተብሏል። አሁን ባለው ፕሮፖዛል የተማሪዎች ቪዛ ወይም ደግሞ ኤፍ ዋንና የባህል ልውውጥ ቪዛ ወይም ጄ ዋን ከፍተኛው የቆይታ ጊዜ አራት ዓመት እንዲሆን ታስቧል የተባለው የጋዜጠኞች አይ ቪዛ ደግሞ የቆይታ ጊዜው እስከ 240 ቀናት ብቻ ሊሆን ይችላል ተብሏል። የቪዛው ጊዜ ሲያልቅ ማራዘሚያ ለመጠየቅ እንደሚቻል ቢገለጽም ይህ እርምጃ ተጨማሪ የአስተዳደር ሸክምና ውስብስብ ሂደት እንደሚፈጥር ታውቋል። የአሜሪካ የሀገር ውስጥ ደህንነት መምሪያ ይህንን አዲስ ደንብ ያጸደቀው የቪዛ አላግባብ መጠቀምን ለመከላከልና በሀገሪቱ ውስጥ ያሉ የቪዛ ባለቤቶችን በአግባቡ ለመከታተል መሆኑን ገልጿል። ደንቡ ወደ አሜሪካ ለመሄድ የሚፈልጉ የውጭ ሀገር ተማሪዎችን ሊያሳንስና በአሜሪካ ከፍተኛ የትምህርት ተቋማት ላይ የገንዘብ ጫና ሊፈጥር ይችላል የሚሉ ትችቶች ከወዲሁ እየቀረቡበት ይገኛል። ክቡራትና ክቡራን፣ የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።